አባይ ሆም ሰርቪስ ሜክሲኮ ላይ መጀመሪያ እንዳሉት ኮምፓውንድ አፓርትመንት ነው የመጣው። 120 ካሬ ላይ ያለፈ እነዚህ 120 ካሬ ላይ ያረፉ ሞሎች እና አፓርትመንት ነው የሚሆኑት። በካሬ 81 ሺህ ብር ከ10% ቅድመ ክፍያ ጀምሮ ይዞላችሁ መጣ። ጉብኝታችንን ከበር ስንጀምር ፍጹም ቅንጡና ማራኪ የሆነ አፓርትመንታችን ነው የምናስጎበኛችሁ። እንደምታዩት በአሻራ የሚከፈት አውትዶር በር ነው ያለን። በተጨማሪም ደግሞ በራሳቸው በሚፈልጉት ኮድ የሚከፈት ይሆናል ማለት ነው። ቅንጡነቱ በዚህ ብቻ ያበቃም፣ እንቀጥላለን ሊቪንግ ሩማችን እንደምታዩት በቂ ብርሃን እና አየር የሚያገኝ ይሆናል። ተጨማሪም እንደምታዩት እዚህ ጋር ኮፊ ኤሪያችን አለ። በተጨማሪ ሰፊ ሊቪንግ ሩም ዊዝ ግሬት በሆነ ቲቪ ስታንድ እዚህ ጋር እንደምታዩት ማቴሪያሉ ራሱ ፊኒሽንጉ በጣም የሚያምር ማራኪ ነው። እንግዲህ እንደምታዩት እዚህ ጋር አባይ ሪል እስቴት ሚክስ ዩዝድ የሆነ አፓርትመንት ነው። እዚያ የመጣው እኛ ሳይት ላይ ሲገዙ እዚህ አካባቢ ያሉ ብዙ የደንበኞች የሚጠቀሟቸው አሉ። የሃይማኖት ተቋማትም ኮሌጆችም፣ እንደዚህ የፋይናንስ ሴክተሮች ደግሞ እዚህ አካባቢ ነው እና ያሉ ማለት ነው ማለት ነው እንግዲህ የመጀመሪያው ዙር 10 ፐርሰንት ቅድመ ክፍያውን ተከፈሉ በኋላ ቀጣዩን በግንባታ ሂደት በዙር የሚከፈል ይሆናል። በተጨማሪም በግሩፕና ከአንድ በላይ ቤት ለሚገዙ ድምቻችን ለእነሱ የሚሆን ልዩ ቅናሽ ይዘን መጥተናል። ሰላም እንዴት አላችሁ? ማህደር ነኝ ከአባይ ሆምስ ሪል ስቴት በመሀል ሜክሲኮ ይዞልን የመጣውን ቅምጡ አፓርትመንት ላስቆኛል በካሬ 81 ሺ ብር በ10 ፐርሰንት ቅድመ ክፍያ ብቻ አባይ ሆምስ ሪል ሴት በመሃል ሜክሲኮ እየገነባ የሚገኘው ቅንጡ ኮምፓውንድ አፓርትመንት ከአፍሪካ ሕብረት በቅርብ ርቀት እንዲሁም በላንድ ማርክ ሆስፒታል ቅርብ ርቀት የሚገኘው ኮምፓውንድ አፓርትመንታችን በ12 ሺ ካሬ ላይ እየተገነባ የሚገኝ በውስጡ የመዋኛ ገንዳዎችን የልጆች መጫወቻዎችን እንዲሁም የተለያዩ ነገሮችን በውስጡ የያዘ ይሆናል። ከባለ አንድ ምኝታ 78 ካሬ ጀምሮ እስከ ባለ 3 ምኝታ አማራጮችን የያዘ እንዲሁም የንግድ ሱቆ ሰዎችን ከ12 ካሬ ጀምሮ የያዘ ይሆናል። በካሬ 81 ሺህ ብር ከ10% ቅድመ ክፍያ ጀምሮ ይዞላችሁ መጥቷል። ሳይሳስ ይባላለሁ የአባይ ሆምስ ርስቴት የሽያጭ አማከር ነኝ። አባይ ሆምስ ርስቴት እንግዲህ በኮሪደር ልማት ባሸበረቀችው ሜክሲኮ ላይ ደማቅ ሌላ ድምቀት ሆኖ ዘመቷል። አስራ ሁለት ሺህ ካሬ ላይ ያረፈ ኮምፓውንድ አፓርትመንት ነው ይዞ የመጣው እንግዲህ አባይሆም ስር ሴት ከአሁን በፊት ሌላ የሚሰራቸው ስረው ሲስተር ካምፓኒዎች ነበሩት። አሁን አራተኛው ሲስተር ካምፓኒ ሆነው የመጣው አባይሆም ስር ሴት ከአሁን በፊት አባይቴክ በሚባል እንዲሁም ትሬዲንግ እንዲሁም ቢኤች ትሬዲንግ በሚባል ይታወቃል። አባይቴክ የሚሰራቸው ውስጥ አብዛኞቹን የሜንተናንስ የሆነ መኪኖች ጀነራል ሜንተናንስ ያደርጋል። እንዲሁም ደግሞ ማሽነሪዎችን በማስመጣት እንደውም የባሶቹን ትልልቅ ማሽኖችን አሴምፕ ና ሪፔር በማድረግ ይታወቃል። ከዚህም ባለፈ ደግሞ ፉቶን የሚባል መኪናን ወደዚህ አምጥቶ ሀገር ውስጥ ራሱ ገጥሞ ራሱን አሴምፕል አድርጎ የሚሰራ ካምፓኒ ነው። ፒኤች ትሬዲንግ ደግሞ ሌላኛው ሲተር ካምፓኒ ነው። ፒኤች ትሬዲንግ ስፔሻላይዝ ያደረገበት ኖርማሊ ሲቪል ኮንስትራክሽን ሲሆን ይህም ደግሞ በኮንስትራክሽን ብዙዎቹን ስራ እየሰራ ያለ ነው። ከዚያ ውስጥ ከሚጠቀሱ ውስጥ ዲፕ የሆኑ ፓይል ፋውንዴሽኖችን ይሰራል። ሰብስትራክተሮችን፣ የኮንስትራክሽን ስራዎችን ይሰራል። ከነዚሁም ሳይንስ ሙዚየም ላይ በደንብ የሰራበት ነው። እንደገና ተጨማሪ በመንገዶችን ጎተራ አካባቢ ያለ መንገዶችን በደንብ እየሰሩ ያለ ነው። እንደዚሁም ቤች ስዊት የሚባል አፓርትመንት ቦሌ ላምዶ አለ። እዚያ ላይም የራሳችን አፓርትመንት ነው፣ ከአሁን በፊት ሰርተን ያስረከብነው አፓርትመንት ነው። በቦሌ ፍላሚንጎ የሚገኝ አባይ ሆምስ ሪልስቴት ከዚህ በፊት ቅንጡ አፓርትመንት ሰርቶ እያስረከበውን ቤት ስዊት አፓርትመንትን ላስጎበኛችሁ ነው ብራቸው ነው። ጉብኝታችን ከበር ስንጀምር ፍጹም ቅንጡና ማራኪ የሆነ አፓርትመንታችን ነው የምናስጎበኛችሁ። እንደምታዩት በአሻራ የሚከፈት አውትዶር በር ነው ያለ። በተጨማሪም ደግሞ በራሳቸው በሚፈልጉት ኮድ የሚከፈት ይሆናል ማለት ነው። ቅንጡነቱ በዚህ ብቻ ያበቃ፣ እንቀጥላለን። በመቀጠል ከበር ስንገባ የምናገኘው ስቶር ክፍላችንን ነው። በተጨማሪ ደግሞ ኮመንባዛችንን ባዛችንን እዚህ ጋር እናገኛለን። በፊት ለፊት እንደመገባን የምናገኘው ስርክዛችን ነው። በስተግራ በኩል የምናገኘው ማለት ነው ወደ ማስተር ቤድሩም የሚወስደን ይሆናል። በመቀጠል ደግሞ በዚኛው ሳይድ የምናገኘው እጅግ ዘመናዊ ፊኒሽንግ ማቴሪያል የተጠቀምንበት ኪችን ሩማችን ይሆናል ክሎዝድን ማድረግ የሚቻል ኦፕን ማድረግ የሚቻል ማለት ነው። ይህ እንደምታዩት ኤቭሪቲንግ ፊክስ የተደረገለት ይሆናል። ማቴሪያሉ በዚህ ሀገር ያልተለመደ ማቴሪያል ነው የተጠቀምነው። በዛ ላይ ሳከር የተለመደ አይደለም እዚህ ሀገር። ሳከራችን ነው ፊክስ የተደረገለት ነው። በተጨማሪም ደግሞ እንደሚታወቀው ለኪችን ኤሪያ የሚያስፈልገው ቬንቲሌሽን ነው። በምታዩት ደረጃ ላይቲንግ እና ቬንቲሌሽን የምናገኝ ይሆናል። ከኪችኑ አጠገብ አስፈላጊና ማንዳቶሪ የሆነ ነገር ይኖረናል። እሱም ስቶር ኤሪያችን ነው። አንድ ላይ ፊክስ የተደረገ ነው የሚሆነው ማለት ነው። በመቀጠል ይሄኛው ክፍላችን ላውንደሪ ክፍላችን ነው። እዚሁ ልብስ መተኮሻ ሲሰሪ ያለ በተጨማሪ ደግሞ ክሎሴትም እዚሁ የተገጠመለት ይሆናል ማለት ነው። አሁን ደግሞ በጣም ወደሚያምረው ሊቪንግ ሩማችን ነው ማለት ነው የምንሄደው። እንደምታዩት ቲቪ ስታንዳችን በዚህ ደረጃ የተሰራ ይሆናል። ኢቨን ፊኒሺንግ ማቴሪያሉ እጅግ ዘመናዊ እዚህ ሀገር ያልተለመደ ይሆናል። ማቴሪያሎቹ የገቡላቸው ናቸው የሆኑት። ሊቪንግ ሩማችን እንደምታዩት በቂ ብርሃንና አየር የሚያገኝ ይሆናል። በተጨማሪም እንደምታዩት እዚህ ጋ ኮፊ ኤሪያችን አለ። በተጨማሪ ሰፊ ሊቪንግ ሩም ዊዝ ግሬት ሲ በሆነ ቲቪ ስታንድ እዚህ ጋር እንደምታዩት ማቴሪያል ራሱ ፊኒሽንጉ በጣም የሚያምር ማራኪ ነው። ዱፕሌክስ ኤሪያችን ወደ ላይ ደግሞ እንዳልኳችሁ ወደ ማስተር ቤድሮም የሚወስደን ይሆናል ማለት ነው። እዚጋ ደግሞ እንደምታዩት የመመገቢያ ኤሪያችን አለ ማለት ነው። እንግዲህ ባያችሁት ስታንዳርድ አባይ ሆምስ ሪል ስቴት ኔክስት ያሉትን አፓርትመንቶች በሙሉ ያስረክባችሁ በዝግጅት ላይ ይገኛል። በመቀጠል ቅድም እንዳልኳቸው አፓርትመንታችን ዱፕሌክስ አፓርትመንት ነው። እዚህ ፍሎር ላይ ሙሉ ለሙሉ የሚገኘው ቤድሮም ነው። መጀመሪያ ማሳያችሁ ማስተር ቤድሮ ነው ማስተር ቤድሩሙ እንደምታዩት በጣም ሰፊ ነው። እዚጋ ሲት ይኖረናል። እዚጋ ሲት አድርገን ማንበብ የምንችልበት ኤሪያ ይኖረናል። በተጨማሪ በዚጋ ስንሄድ እንደምታዩት ሰፊ ነው። ላይቲንግ እና ቬንቲሌሽን የትኛውም ሩም ላይ የማያሳስብ ይሆናል። በመቀጠል እዚህ ጋር ምንድነው ክሎሴት አለን፣ ክሎሴት ኤሪያ አለን። እዚህ ጋር እንደምታዩት በጣም በሚያምር ማቴሪያል የተሰራ ክሎሴት ይኖረናል ማለት ነው። እዚህ ጋር ደግሞ እንደምታዩት ባዝሩም፣ እዚህ ጋር ደግሞ እንደምታዩት ስታንዳርዱን በጠበቀ መንገድ የተሰራ ባዝሩም አለ ማለት ነው። ማስተር ባዝሩም ነው አሁን የምታዩት። ቀጣዮችን ደግሞ አብረን እናያለን። ከማስተር ቤድሮም ስንወጣ በቀጣይ የምናገኘው ደግሞ ሌላኛው መኝታ ክፍል ይሆናል። ይህንም እንደምታዩት ሁለት መኝታ የሚችል ሰፊ መኝታ ክፍል ነው ማለት ነው። በተጨማሪም ደግሞ እዚጋ ክሎሴት አለው፣ ፊክስ የተደረገ ክሎሴት ይኖረዋል። ኢንሳይድ የራሱ ክሎሴት አለው። እንደምታዩት ሰፊ ኤሪያ ነው። እንደ አስፈላጊነቱ እዚጋ ማንበቢያም ኤሪያ ማድረግ እንችላለን። እዚጋ ደግሞ ላይት እና ቬንትሌሽን ስቲል የማያሳስብበት ይሆናል ማለት ነው። በተጨማሪም እዚህ ክፍል ላይ ስንመጣ በምታዩት ደረጃ በጣም በሚያምር ማቴሪያል የተሰራ እዚህ ሀገር ባልተለመደ ማቴሪያል የተሰራ ባዝሩም አለን ማለት ነው። በመቀጠል ሶስተኛው ቤድሩማችን ነው ማለት ነው። ይህም በጣም ሰፊ ነው። የትኛውም እዚህ አፓርትመንት ላይ ስትመጡ ችግር ያልሆነው ነገር ኤሪያ ጥረት የለም፣ ምንም አይነት የስፔስ እጥረት የለም። እንደምታዩት ሰፊ ነው። ሰፊ ኤሪያ አለን ሲል ዚጋሜ ራሱ የሆነ ባዝሩም አለው ማለት ነው። ኤቭሪቲንግ መካኒካል ነገሮች በሙሉ ፊክስ የተደረጉለት ነው የሚሆኑት። አሁን ደግሞ አባይ ሆም ሰርቪስ ሜክሲኮ ላይ መጀመሪያ እንዳልት ኮምፓውንድ አፓርትመንት ነው የመጣው፣ 120 ካሪ ላይ ያለፈ እነዚህ 120 ካሪ ላይ ያለፉ ሞሎችና አፓርትመንት ነው የሚሆኑት። ሞሎች እስከ አራተኛ ፍሎ ላይ ይሆናል፣ ከዚያ በኋላ አፓርትመንት ነው የሚሆኑት። እንግዲህ በዲፕሎማት መንደር የሆነው የዩኤን ባለበት አካባቢ ሜክሲኮ ላይ ለጸጥታውም ለሆነ ሴኩርድ በሆነ አካባቢ ፋይናንሻል ሴክተሮች ባሉበት ላይ ኮምፓውንድ አፓርትመንት ነው ይዞ የመጣው ማለት ነው። አሁን ደግሞ ከአባይ ሆም ሪል ስቴት የአፓርትመንት ባለቤት ሲሆኑ የሚያገኟቸውን ጥቅሞች አብረን የምና ይሆናል እ እንግዲህ አሁን ያለ ነው ሜክሲኮ ገነት ሆቴል አጠገብ ነው ያለ ነው። ስለዚህ እኛ ሳይታይ ሲገዙ እዚህ አካባቢ ያሉ ብዙ ደንበኞች የሚጠቀሟቸው አሉ። አፍሪካ ዩኒየን እንደዚህ በቅርብ እርቀታችን ነው ያለው። ከዚያ የዲፕሎማት መንደር ነው ያለው። ትምህርት ቤቶችም ኮሌጆችም የሃይማኖት ተቋማትም እንደዚህ የፋይናንስ ሴክተሮች ደግሞ እዚህ አካባቢ ነው ማለት ነው ያሉት ማለት ነው። ስለዚህ ከኛ ጋር የገዙ ሰዎች ሩቅ መሄድ አይጠበቅባቸውም። እዚህ አካባቢ በዚሁ በቅርብ ርቀት ውስጥ የሚፈልጓቸውን ያገኛሉ። ሾፕ ካደረጉ ሞሎች አሉ፣ ሱፐርማርኬቶች አሉ፣ ጤና ተቋሞችም አሉ በዚሁ አካባቢ የሚፈልጓቸውን ነገሮች በቅርብ ርቀት ውስጥ የሚያገኙበት ቦታ ላይ ያለ ነው ማለት ነው። አሁን ደግሞ የካሬ አማራጮቹን እና የአከፋፈል ሁኔታዎችን አብረን የምናይ ይሆናል። አባይ ሆምስ ርስቴት እንግዲህ አሁን ላይ ይዟቸው የመጣ የቤቶች አማራጮች አሉ። እነዚህንም የቤት አማራጮች ይዞ ሲመጣ ከአሁን በፊት ከሰራቸው አፓርትመንቶች፣ ከዚያም ትምህርት ወስዶ ከዚያም ላይ የተቀሰሙ አንዳንድ ነገሮችን ይዞ ነው የመጣው። አፎርዴብል በሆነ ዋጋና አፎርዴብል የሆነ የካሬ አማራጭ ነው ይዘን የመጣ ነው። ከባለአንድ እስከ ባለሶስት መኝታ አማራጮች አሉን። ባለአንድ መኝታችን 78 ካሬ ነው። እንግዲህ 78 ካሬ እንደ መጀመሪያችን ዞር የምንሸጠው በ81 ሺህ ብር ሲሆን 78ቱ ካሬ አጠቃላይ ተረፈ 6 ሚሊዮን ይመጣል። የ6 ሚሊዮን በ10 ፐርሰንት ቅድመ ክፍያ ብቻ በ600 ሺህ ብር የቤት ባለቤት መሆን ይችላሉ። እንደዚሁም በተጨማሪ ቲ ቤድሩም አማራጭ አለን። እንደዚሁ 158 ካሬ የባለስሪ ቤድሩም አማራጮች አሉን። ከነዚህ በተጨማሪ አሁን ላይ ይሽጥነበት ያለው ለጥቂት ቤቶች ብቻ ነው ይሽጥን ያለ ነው እንደ መጀመሪያ ፕሮሞሽን ዋጋ ፕራይሳችን ነው። እንደዚሁም የሱቅ አማራጮችን ደግሞ ከ12 ካሬ ጀምሮ ነው የሱቅ አማራጮች አሉን። ከግራውንድ ፍሎር ጀምሮ እስከ አራተኛ ፍሎር ድረስ የሱቅ አማራጮች አሉን። እንግዲህ መጀመሪያውን 10 ፐርሰንት ቅድመ ክፍያውን ተከፈሉ በኋላ ቀጣዩን በግንባታ ሂደት በዙሪያ የሚከፈል ይሆናል። በተጨማሪም በላይ ቤት ለሚገዙ ድምኞቻችን ለእነሱ የሚሆን ልዩ ቅናሽ ይዘመተናል። ከዚያም በተጨማሪ ደግሞ እኛ ካስቀመጥ ነው ቅድመ ክፍያ በላይ 15 ፐርሰንት እና ከዚያ በላይ ለሚከፍል ድምኞቻችንም እንደዚሁ ቅናሽ አዘጋጅተናል። እስካሁን ስለ አባይ የነገርኳቸው አሉ። አባይ ርስት እንግዲህ ሜክሲኮ ላይ ይዟቸው የመጣዎች አፓርትመንቶች ደግሞ ምን ምን መገልገያዎች አሉት፣ ምን ምን የጋራ የሆኑ መገልገያዎች አሉት፣ ምን ምንስ ያሟሉ ናቸው የሚለውን የምናይ ይሆናል። ነው ላሳያቸው። እንግዲህ እንደምታዩት እዚህ ጋር አባይ ሪልስቴት ሚክስ ዩዝድ የሆነ አፓርትመንት ነው ይዞ የመጣው። ከታች እስከ አራተኛ ፍሎር ድረስ ሾፖች ይኖራሉ። ከዚያ ከስድስተኛ ፍሎር እስከ ሰላሳ ፍሎር ድረስ ደግሞ የመኖሪያ አፓርትመንቶች ይሆናሉ። እነዚህ ሱቆች እንግዲህ አሉ ከታች ሱቆቹ እና ለአፓርትመንቶቹ የራሳቸው የሆነ የተለያየ መግቢያ አላቸው ማለት ነው። አፓርትመንቶቹ አክሰስ የሚያደርጉት ለብቻቸው ለነሱ አለ። ሱቆቹ ደግሞ አክሰስ የሚያደርጉት ለብቻቸው አለ ማለት ነው። እንግዲህ እዚህ ጋር እንደምትዋቸው በዚህ ጋር የመሮጫ ትራኮች አሉ። ከላይ ደግሞ እንደተራስ ሆነው ለሀዘን ደረሰ ጊዜ የሚሆኑ አሉ። በዚያ ላይ ደግሞ ጅም አላቸው፣ በውስጣቸው እስፓ አላቸው፣ የመዋኛ ገንዳ አላቸው። በዚህ ተገራጃ በዚያ ያገኘው የመዋኛ ገንዳ አላቸው ማለት ነው። እነዚህ የምታቸው እንግዲህ ትንሽ የሆነ ሁለት ቢልዲንግች ኖሯል የዚያኛው አንደኛው ፌዝ ነው፣ ይሄኛው ሁለተኛው ፌዝ ነው። ይሄኛው በመካከላቸው እንግዲህ እንደዚህ ይሄኛውን ፌዝ አርገን ያወጣናቸው ለቬንቲሌሽን ሲባል ነው፣ የተፈጥሮ ብርሃን እንዲያገኙ ናቸው። ስለዚህ እዚህኛው ላይ የስለላይ ቢልዲንግ ብሎ ለእኛ ቦታ እንጠቀምበት እንችላለን፣ ግን ይሄኛው ቬንቲሌሽን ደራራው የተፈጥሮ ብርሃን እንዲያገኙ የተደረጉ ናቸው። እንደምታቸው እያንዳንዶቹ አፓርትመንቶችን ወደ በምታወቅ መሰረት ሁሉም ቤቶች ባልኮን ይኖራቸዋል። ስለዚህ በባልኮን ወጥተው ብርሃን አይተው ውጭም አይተው ቪያቸውንም አይተው

በዚህኛው ወገን ደግሞ ኦፕን ዳውኖች አሉ ማለት ነው። ቦታቸው ረዱ። እነዚህ ኦፕን ዳውኖች እንድናቸው ዋና ኦፕን ዳውኖች በርበዛቸው ይህን የሚጠቅሙት የተፈጥሮ ላይት ለማስገባት ና እዚህ ጋር ብርሃን እንዲኖራቸው ማለት ነው። እንግዲህ በውስጡ እንዳጠቃላይ ወደ ስድስት ሜሴንጀር ሊፍቶች አሉ። ስድስት ሊፍቶች ለሜሴንጀሮች አሉ ለሰው አመጫ የሆኑ ሁለት ደግሞ ካርጎ ሊፍቶች አሉ። እንዲ ሁለት ካርጎ ሊፍቶች ደግሞ ዕቃ የሚመላለስባቸው ይሆናል። ስለዚህ ሞሎች ጋር በሚገቡ ደግሞ ሱቆቹን አጠቃላይ ሱቆቻችን ሞል ነኝ የሆነ በውስጥ ዞረው ሁሉንም በቀላሉ አክሰስ ያድርገው የሚያገኙትና አክሰስ አድርገው የሚጠቀሙበት ይሆናል ማለት ነው። በዚህ በሁሉም ላይ ከሰፋ ሰፋ ካሪ ካር የሚገዙ ስለዚህ ላይ ላይ እንደ አካባቢ ዲፕሎማ ስለሆነ ኢንተርናሽናል የሆኑ ነው ይመስላል። እንግዲህ እስካሁን የነገርኳቸው ሁሉ ሙሉ በተጨማሪ ደግሞ እያንዳንዱ የሆነ ወርሳች አራት ቤዝመንት ያለው አራት ከጀርባ በመዋኛ ከንዳ ጋር እስከ የመኪና ፓርኪንግ ይኖረናል። አባይ ሆምስ ሪልስቴት ስቴት ሜክሲኮ በሚገኘው ሳይቱ ሙሉ ዝግጅቱን አጠናቆ እናንተን እየጠበቀ ይገኛል። በካሬ 81 ሺህ ብር እየሸጠ የሚገኘውን ፕራይስ ለአንድ ወር ብቻ የሚቆይ ሲሆን የዚህ እድል ተጠቃሚ ለመሆን ታች ባለው ስልክ ይደውልን። አባይ ሆምስ ሪልስቴት ስቴት፣ ጊዜው የአባይ ነው።